ከዚህ በፊት ደጋግሜ ደጋግሜ አስጠንቀቂያችኋለሁ። እናንተ አንድ ክንድ ምላስ ቢኖራችሁ እኔ አስር ክንድ ምላስ ሊኖረኝ እንደሚችል ተናግሬ ነበረ። ያን ክንድ ምላሴ እንዳልዘረጋባችሁ ከፈለጋችሁ አርፋችሁ ተቀመጡ። ሲጀመር እያንዳንድሽ ማለት ነው፣ ምድረሽ ይልጥልጥ የሆናችሁ ስታስጠሉ ሳሰሩ፣ በወንድ ጉልበት ወይ ደግሞ በወንድ ዛም ዚም እየተጋደምሽ ምታመጪው ገንዘብ ካለ እሷ አንቺ ነሽ ማለት ነው። ሀይሚ አይደለችም። እሺ፣ ምድረ ልክስከስ ሀይሚ እንደዛ እያልሻለሽ በሙሉ ራስሽን ራስሽ እንደዛ አድርገሽ ስለምታቂ ነው ነው አያገባችሁ። ምንም የሚመለከታችሁ ነገር የለም። አለማየት ሙሉ መብታችሁ ነው። ግን እየሄዳችሁ እየገባችሁ ያያችኋት የት ነች? ዛሬ ምን ሆነች? ምናምን እያላችሁ እያያችሁ ማየው ነገር እንድትናገሯት አልፈልግም። ገባችሁ አደለ? ማንም ሰው የሰውን ልጅ የሚያየው በራሱ ልኬት ውስጥ ነው። ገባችሁ? እንደ ራሳ አድርገህ ማየት ነው። ስለዚህ እናንተ ወንድ ለወንድ እየተስለጠለጣችሁ በወንድ ስር ስር እየተከተላችሁ የምታመጡት ገንዘብ ካለ እሱን ከዛው ራሳችሁን ቻሉ። ሀይሚ ጎበዝ፣ ጠንካራ፣ ጀግና ሴት ነች። ሶሻል ሚዲያ ላይ እንደዚህ ቅብረር ብላ እየሰራች ያለች ማለት ነው። ምንም የተደበቀ ማንነት ስለሌላት ነው። ገባሽ አይደል? እያንዳንድሽ የተደበቀ ማንነትሽን ይዘሽ ሶሻል ሚዲያ ውጭ ብትብ አትውጭ። ፎቶችሁን ይዛችሁ ውጡ ብትባሉ አትውጡ። ለምን እናንተ እየተደበቀ የሆነ የማይረባ ማንነት አላችኋል። ቆሻሻ የሆነ ማንነት፣ የቆሸሸ ያ ማንነት ስላላችሁ እናንተ ያንን የቆሸሸ ማንነታችሁን ይዛችሁ ሶሻል ሚዲያ ልትወጡ አትችሉ በጭራሽ። ገባሽ? እስኪ ወንድ ከሆንሽ ፎቶሽን ይዘሽ ውጭ። ልብ ካለሽ ማለት ነው። ግን በእነሱ ፎቶ በብሮኬ ፎቶ በአይም ፎቶ እየተጠቀማችሁ ያልሆነ ነገር አትበሉ። ምንም አይመለከታችሁ። አይም የፈለገችውን ቪዲዮ የመስራት ሙሉ መብት አላት። የራሷ ዩቱ ቻናል ነው፣ የራሷ ነገር ነው። ምንም ነገር ማለት ነው። ስወድሽ ነበር ጠላሁሽ፣ ምናምን ምናምን፣ ምንድን ነው አስሬ ደጋግመሽ ስትጠይ ብጉለሽ ስትጠይ ብታድም ሊፈጠር ይችላል። አንቺ ጠላሽ ወደድሽ፣ ማንም ቢጠላ ምንም አያመጣም። ገባችሁ? የወደደ ይወዳል የጠላ ደግሞ ይጠላል ማለት ነው። የማይጠላ አንድ አምላክ ብቻ አይጥላችሁ። አንዴ እንደወደደ ወዶን የሚኖረው እሱ አምላክ ብቻ ነው። የሰው ልጅ ዛሬ ይወዳል፣ ነገ ይጥላል። ስለዚህ ዶንት ኬር ማንንም፣ ለምንም ሊጨነቅ አይገባም። ምክንያቱም ዛሬ ወድሻለሁ አከብርሻለሁ ብሎ ነገ ደግሞ እንደዚህ ዝልፍ ዝልፍልፍ ለሚያደርግ ህብረተሰብ ማለት ነው። እንዴ ሰውን ለምንድን ነው መጥፎ ነገር እንዲናገር ምታደርጉት? እናንተ ማን ናችሁ? ምንድን ናችሁ? ከየት ናችሁ? ማነሽ? ምንድነሽ? ማንነትሽን ወጠሽ ሶሻል ሚዲያ ላይ አሳይ፣ ከዛ በኋላ እናወራበታለን ማለት ነው። ግን በስተት እንኳን ፎቶሽ በስተት ፎቶሽን ይዘሽ ልትወጭ ማተች ሴት የተደበቀ ማንነትሽን ይዘሽ የምትኖር ይሰት መተሽ ከአይሚ ላይ ኘኘኘ ለጥይ አይገባም። Who are you? አንቺ ማነሽ ማነሽ? ምንድነሽ? እንዲ ምን አገባችሁ እናንተ? ቆይ ምን አገባችሁ? ሃይሚና ብሩኬን ቀለበት አሳስራችኋቸዋል ባልና ሚስቶች ብላችሁ ትዳር አስገብታችኋቸዋል? እስኪ መልሱልኝ። ኦ ብላችሁ በቃ ሽማግሌ ልካችሁ ምናምን ምናምን አጋብታችኋቸዋል? አላጋባቸዋቸውም። መፋታት መጋባት መብታቸው ነው። እንደውም ማለት ነው ከፈለጋችሁ ልንገራችሁ፣ ምድረው ወረኛ ማለት ነው። ወረኞች ንገሩኝ ባዎች እንዴ፣ እንዴት እንደዚህ ነው የሚያደርጋችሁ? ይች ትንሽ እየልጅ የማይገባትን ቃል እየወረወራችሁ ይዘቅዝቃችሁ፣ አባቴ አምላክ፣ ፎቶዋን እየዘቀዘቃችሁ እናንተ ፎቶዋን ዘቀዘቃችሁ፣ ሰደባችኋት ምናም ሽ ዶንት ኬር አባውት ፎር ዩ ነው ለእናንተ ምንም ግድ የላትም። ኮሜንት አታይም፣ የምታደርጉት ነገር አታይም፣ ምንም ነገር አታይም። ገባችሁ? እንዴት እንዴት እንዳደረጋችሁ እንዴት እንዴት እንዳደረጋችሁ ማለት ነው። ምንም የሚመለከታችሁ ነገር የለም። የፈለገችውን ነ የማድረግ መጀመሪያ ደረጃ ሴት ብትሆኑ ማለት ነው ከሴት ታችሁ ጎን ትቆሙ ነበር። የማትረቡ ስታስጠሉ፣ ሰውን ክፉ ለማድረግ የምታደርጉት የምትሄዱበት መንገድ ጥግ ድረስ ነው የምትሄዱት። እንዲህ ምን ታደርጋችሁ ምን ታደርጋችሁ? ምንድነው? ምን አድርጊ ነው የምትሏት? ልጅቱ ልጅቱን እንዲህ እሷ ምን የምታውቀው ነገር የለም። ዳኒ ጠራት፣ ሄደች ፕሮግራም ላይ የመገኘት ደግሞ የጨዋ ልጅ ባህሪ ነው፣ ጨዋነት ነው። ሰው ጠርቶ አክብሮች ሲጠራሽ ያል ካልሽ እንቺ ምን ምን ብዬ ልጥራሽ? ግን ሰው አክብሮ ሲጠራሽ በጠራሽ ቦታ ትገኛለሽ። ሁላቸውን ነው እየጠራው አንቺን ብቻ አይደለም። እንድትመጪ እፈልጋለሁ ካላት ዳኒ ትሄዳለች፣ ትገኛለች። ተገኝሽ ቦታው ላይ ማለት ነው። ከዛስ ሀይሚ፣ ምንድን ያለችው? እኔ ምንም አቅ ደነገጠሽ ማለት ነው። ይኸውልህ ሰው ምን ይሰራል? እኔ አላቅም። ለእኔም ሰርፕራይዝ ነው። ከዛ ረሙ ቴንክ ዩ ረሙ ያለውን ነገር ምናምን ሰምታችኋል። ሀይሚ፣ ቦታ አንቺ አይመጥንሽም እዚህ ቦታ መገኘት አልነበረብሽም። ሲራት፣ ምንድን ያለችው? እኔም አውቀው ነገር የለም። ሶሲ እንኳን እንደዛ ሶሲ ከሀይሚ ላልጮችን ባይዘወይ ማለት ነው። ዳኒ ላይ ነበር ስህ የነበረው ዳኒ ነበረ እንደዚህ እየረጫጨችው ምናምን የነበረው ገባችሁ አይደለ ያ ነገር የተደረገው ደግሞ ሀይሚ አታውቅም የጠራት ሁሉ መስሏታል እኔም ሲመስለኝ ይመስለኝ እንደውም ሶሲን ራሱ የጠራቻ ታይም ትመስለኛለች ተደዋውላ መጠሻ ልውላ ብላታለች ይመስለኛል። ገባችሁ አይደለ ከዛ በኋላ የሚ ምንድን አደረገችው? እኔ ከዚህ ቦታ ላይ መገኘት የለብኝም ቦታ አይደለም ብላ ደግሞ ጥላ ሄደች ማለት ነው፣ እንጂ ዳንዬ ምናምን ብላ እንኳን አልተሽለጠለጠችም። ቆፍጠን በሉ እስኪ። ምንድን ነው ምንድን ነው እናንተ እንደዚህ ተልፈሰፈሳችሁ? ምንድን ነው ሴቱኑ? ቆፍጠን በሉ ሴቱኑ። በቃ ለስራችሁ ትጉ፣ ለምትኖሩበት ነገር ኑሩ። እሷ ለስራዋ እየኖረች ነው። ቤተሰቦቿ ጋር ምን ልበላችሁ ገባችሁ አደለም? የምትፈልገውን ነገር ሁሉ እያደረገች ነው። ስለዚህ የምትፈልገውን ነገር የማድረግ ሙሉ መብት አላት። ገባችሁ? ከዚህ ጋር ብሩኬን አልተሳደበች። ብሩኬ እንደዚ እንደዚህ ነው አላለችም። ወይም ደግሞ ምን ልበላችሁ የራሷን አይዲያ ይዛ መጣች፣ የራሷን መንገድ ሄደች፣ አለቀ። ዳኒ እንኳን ሸርስ ያደርግ ዛሬ ምንድን አደረገው? ሁለት መቶ ኬዝ ላይ ገባች ደስ ብሎኛል ሰላምሽ ይብዛልኝ ብሎ ብቻ ነው እንትን ያደረገው። ሀይሚ ግፍታለሽ። ቆይ ቆይ ያላት እንኳን ምንድላቸው? እዚህ ቦታ ላይ የመቆየት አቅሙ የለኝም፣ አመሰግናለሁ ብቻው ብላ ነው ወጣ ይለች። አያቻት ቆፍጣና ሴት ማለት ነው። አንቺ ብትወኝ ሽልጥልጥ እህ ስጦታኑ፣ ስጦይ ስጦይ ምናምን ብለሽ ተስገብገውሽ ትመለሽ ነበር። ይሄን እኔ ማለት ነው። እናንተ ግድግዳ ግዳጋ ነገር ነበር ማላጋት ማለት ነው። ስለምንም ነገር ሳታውቅ፣ ስለማንም ማንነት ሳታውቁ ዝምብላችሁ አትለፍልፉ። ምንም የተደበቀ ባንነት የላትም። ምንም ብልግና የሚባል ነገር የላትም። ብልግና ቢኖርባት እስከዛሬ ድረስ የኛ ሀበሻ ማለት ነው። ቅንጥት ታክል ካለብሽ አንድ ቀን ሁለት ቀን ነው አይደለም ፌመስ ሆነሽ ይዞልሽ የሚወጣው እሷ ግን ይህን ያክል አመት እዚህ ጋር ስናገኛት ና ስናውቃት፣ ምንም አይነት ነገር የለባትም ነው። ብሩኬ ከዚህ በፊት ደጋግሞ ነገሯቸዋል። እንደዚህ አይነት መጥፎ ነገር ሲፈጠር ብቻ ሳይሆን ሀይሚ እንድታውቃ ትፈልጋለሁ። ሀይሚ ማንም ይሁን ምንም መጦ ነ ስላላት የምትሄድ ሴት አይደለችም፣ በራሷ የምትኮራና ጀግና ሴት ነች ብሎ ተናግሯል። ግን ጸብ በተፈጠረ ቁጥር የሚናገሩትን ሀይሚም መጥፎ ቃል የምትወረውረውን፣ ብሩኬ መጥፎ ቃል የሚወረውረውን ትለቃቅሙና ትላላችሁ ማለት ነው እንዲ ማየታ ካልፈልጋችሁ አትዩዋት በቃ በየሄደችበት ግን ተከትላችሁ ሳይሆንና ይበጥሳት ይቀንጥሳት እንደዚህ ትበል እንደዚህ ትበል ጠላቷ ቅንጥስ ብጥስ ይበል ጠላቷ የፈለገው ነገር ይሁን እንጂ ምን ቤት ናችሁ እናንተ እንዴት እንዴት ነው እንዴት እንዴት ነው ያደረጋችሁ አረ ማብረጃውን ይስጣችሁ ሌላ ምን ይባላል እንዴ ይህች እኮ ይቺ እህታችን ወይ ታናሽ እህታችን ነው የምትሆነው ምናልባት አስራ አምስት ዓመት ነኝ፣ አስራ ስድስት ዓመት ነኝ የምትሉም አላችሁ። ለእናንተም ደግሞ ትንልቅ እህታችሁ ልትሆን ትችላለች። ለብዙዎቻችን ደግሞ ልጃችን ልትሆን ትችላለች። ስለዚህ እንትን አትበሉ ማለት የሰው ልጅ እንደዚህ ቴንሽን አታድርጉ። ብዙ እህቶቻችን፣ ብዙ ሰዎች ያልሆነ ነገር ውስጥ የሚሆኑት ምንድን ነው ያልሆነ ነገር ስለሚሆኑ ነው። ገባችሁ። ስለዚህ ለእሷ እንደዚህ ደባሪ ደባሪ ነገር አትጻፉላት፣ አትናገሩ። ነገ የሆነ ነገር ሆነ ሲባል ወይኔ ምናምን ነገር ትላለህ። አዳሚ ማለት ነው ምድረሸጥ እንዴ እንዴት እንዴት ነው ያደርጋችሁ? ጌታ ነው። የምሬ ነው። እንድሳደብ አታድርጉኝ። እኔ መሳደብ እችላለሁ እኮ ግን የሆነ ለአንድ ለሁለት ለሶስት ሰው ምናምን ብዬ የሆነ መጥፎ ቃል እንዲወጣኝ ስለማልፈልግና ያን መጥፎ ቃል ደግሞ ስለማልፈልገው እንጂ ልናገር ካልክ እናገራለሁ። እያዳሜ ማለት ነው ማናገር እንዳይመስላችሁ። እንዴ ደሜ እናፈላችሁ ዛሬ። ምንም አላደርግም። ይችላል እሱ። አልጠራችሁ በእሷ ቻናል አይደለ? ይመጣው ተጠራች፣ ሄደች አትይጂ ነው ጥሪ። ተጠርታችሁ አትሄዱ እናንተን ብሎ ጨዋ እንዲ ከዳኒ ካንድርሲ ምናምን ነገር ምናምን፣ አፈርኩብሽ። መንገር እናንተ ራሳችሁ ማፈሪያ ናችሁ። እሺ ማፈሪያ ማለት ነው። ሲያናዱ እንዴት እንዳናደዳችሁ ማለት ነው። እንዲ ሀ ፈጣሪ ትዕግስት ውስጠኝ በዚሁ መሀል ግን እነዚህ መጥፎ መጥፎዎችን ብቻ ሰው እያልኩኝ እንዳረሳችሁ ምርጥ ምርጥ የሆናችሁ እስካሁን ድረስ አብራችሁ ያላችሁ ሰዎች አላችሁን፣ አመሰግናለሁ፣ ወዳችኋለሁ። ማሬምን በጣም ነው የማከብራችሁ። ያልተለዋወጣችሁ፣ ያልተቀያየራችሁ ከሀይሚም ከብሩኬም ጎን እስካሁን ያላችሁ፣ አይላቪ ጋይስ በጣም ወዳችኋለሁ። በሌላ ቪዲዮ እንገናኛለን። ምን ማለት እንዳለብኝ አላውቅም። በጣም ተሰምቶኛል። ተናድጀባችኋለሁ። እኔ ባይም ያልተናድድኩ በጭራሽ ምንም ነገር ስላደረግችሁ፣ የእሷ ጥፋት የለባት ደግሞ አንዳንድ እየመጣችሁ ቪዲዮ እየዘራጀኛ እያላችሁ አፋችሁ የምትከፍቷላችሁ